ሳሳላቸው ሙሽራዮቼ ናቸው። ሙሽራዮቼ ናቸው። በጣም ማዝ ነው። በእርግጥም በጣም ልብ የሚሰብር ነው። በጣም ልብ የሚነካው ደግሞ እነዚህ ልጆች እንግዲህ አባታቸውን ደርሰንልሃል፣ እናሳርፈሃለን ብለው ተስፋ ይሰጡ እንደነበረ ቤተሰብ በጣም ተስፋ የጣለባቸው ልጆች እንደነበሩ ነው። እንግዲህ ስለዚህ መቼ ነው የተዋህዶ ልጆች ሞት የሚያበቃው? የሁላችንም የጋራ ጥያቄ ነው። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም ትገኝ ወደ ቻና ላይ ተከታታዮች ይኸው ዛሬም በእግዚአብሔር መልካም ፈቃድ ተገናኝተናል። ለዛሬ እንግዲ በማህበራዊ ሚዲያ ላይ እጅግ አነጋጋሪ የሆኑ ወቅታዊ መረጃዎችን ይዤ ለእናንተ ቅርብ ያለው። ከነዚህም መካከል ታዋቂው የማህበራዊ ሚዲያ ተጽዕኖ ፈጣሪው ሙሴ ሰለሞን የታሰረበት ምክንያት ታውቋል። ምንድነው የሚለውን አብረን የምንመለከት ይሆናል። በደቡብ አፍሪካ ፕሪቶሪያ ውስጥ የሞቱት ሁለት ኢትዮጵያውያን እህትማማቾች ታሪክ መላውን ኢትዮጵያዊ ብቻ ሳይሆን ታሪኩን የሰሙትን ሁሉ በእጅጉ አሳዝኗል። ምንድን ነው የተፈጠረው፣ የምንመለከተው ይሆናል። ከዚህ ውጭ እንግዲህ የ16 ዓመቷን ተማሪ አስገድዶ የደፈረው ግለሰብ በጽኑ እስራት ተቀጣ የሚለውንም መረጃ ወደ እናንተ የማደርስ ይሆናል። በኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታዮች ላይ የደረሰውን አስቃቂ ግድያ አስመልክቶ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቋሚ ሲኖዶስ የተሰጠው ነው መግለጫ አብረን የምንመለከት ይሆናል። እስከ መረጃዎቹ ፍጻሜ ድረስ አብራችኝ እንድትሆኑ ምጋበዛው እንደተለመደው በታላቅ አክብሮት ነው። እንግዲህ በመጀመሪያ እንደ የመረጥኩት በጣም አሳዛኝ የሆነ መረጃ ነው። ይሄውም እንግዲህ ከደቡብ አፍሪካ የደረሰ ነው። አስደንጋጭ ክስተት በኢትዮጵያውያን ማህበረሰብ ዘንድ በሚል ርዕስ የቀረበው ይህ መረጃ እንደሚያመለክተው እንግዲህ ጥቁር ቀን ለደቡብ አፍሪካ ነዋሪ ኢትዮጵያውያን የሚል መልስ ተሰቱታል ማህበራዊ ሚዲያዎች ላይ። በደቡብ አፍሪካ ተወልደው ያደጉ ሁለቱ እህት ማማቾች ማለትም ዲቦራ መንግስቴና አፕራ መንግስቴ ምንነቱ ባልታወቀ ሁኔታ ህይወታቸው አልፎ መገኘቱ ነው የታወቀው። እህት ማማቾቹ እንግዲህ በራሳቸው ክፍል ውስጥ ቦቶ መገኘታቸው ነው የተነገረው። በጣም በጣም ልብ ሰባሪ በተለይ ለወላጅ ብቻ አይደለም ድርጊቱን ለሰሙ ሟቾቹን በቅርበት በሚያውቋቸው በማያውቋቸውም ሰዎች ዘንድ ይህ ዜና ከተሰማበት ጊዜ ጀምሮ ብዙዎችን በጣም ያሳዘነ ዜና ሆኗል። እንግዲህ የሞታቸው ምክንያት እስካሁን በግልጽ እንዳልታወቀ ነው የተነገረው። ይህ አሳዛኝ ክስተት በደቡብ አፍሪካ የሚኖረውን መላውን የኢትዮጵያ ማህበረሰብ በከፍተኛ ሐዘን ውስጥ ከቶታል። እንግዲህ ቤተሰቡ በጆሃንስበርግ ኪንግስተን በሚገኝ ቦታ ላይ ለሐዘን ተቀምጦ እንደሚገኝም ታውቋል። በዚህ አስቸጋሪ ወቅት ሁሉም ወገኖች መጽናናት እንዲሰጡ ጥሪ እናቀርባለን ብሏል ይህንን ዜና ይፋ ያደረገው አካል። እንግዲህ አምላክ ለሟቾቹ ቤተሰብ፣ ለወዳጅ ዘመድ፣ እንዲሁም በደቡብ አፍሪካ ለሚኖረው መላ ወገናችን ሁሉ መጽናናትን እንዲሰጥ እንመኛለንም ብሏል። ከዚህ ጋር በተያያዘ እንግዲህ የሟቾችን ወገን ኢንተርቪው ያደረገ ሚዲያ ላይ መረዳት እንደሚቻለው እነዚህ ልጆች እንግዲህ በቤተሰቦቻቸው ዘንድ በጥሩ ሁኔታ በእንክብካቤ ያደጉ ልጆች ለቤተሰባቸው በጣም በቤተሰባቸው ዘንድ በጣም ተወዳጅ የሆኑ ራሳቸውን ለመለወጥ ብዙ ጥረት ያደረጉ ልጆች እንደሆኑም ታውቋል። ሁለቱ እህትማማቾች በመኝታ ክፍላቸው ውስጥ የውስጥ ልብሳቸውን እንደለበሱ ሞተው መገኘታቸው ነው የተነገረው። እስካሁን እንግዲህ ፖሊስ ምርመራ እንዳደረገ እና ተፈጥሯዊ ሞት እንዳልሆነ ግን ይፋ ማድረጉም ተነግረዋል። እነዚህ ልጆች ፕሪቶሪያ ውስጥ እንግዲህ በአንድ ዘመን ቤት ውስጥ ትልቅ ቤት ውስጥ እየኖሩ እንደሆነና ወላጆቻቸው ሌላ ቦታ ላይ እንደነበሩ አባትየው ቅዳሜና እሁድ ልጆቹን ለማናገር ስልክ በሚደውሉበት ሰዓት ላይ ስልካቸውን እንዳልተነሳ በኋላ ልጆቹ ምን ሆነው ነው ብለው ሲጠይቁ ሌላ ሰው ደውሎ እንግዲህ መሞታቸውን እንዳረጋገጠና በኋላ ለቤተሰብ እንደተነገረ ነው የተነገረው። በእርግጥም በጣም ልብ የሚሰብር ነው። በጣም ልብ የሚነካው ደግሞ እነዚህን ልጆች እንግዲህ አባታቸውን ደርሰንልሃል፣ በቃ እናሳርፈሃለን ብለው ተስፋ ይሰጡ እንደነበረ ቤተሰብ በጣም ተስፋ የጣለባቸው ልጆች እንደነበሩ ነው የተናገረው የተነገረው። ለቤተሰቡ እንግዲህ ሶስት ልጆች እንዳሉ እና ሁለቱ እህትማማቾች አንድ ቤት ውስጥ ሞተው እንደተገኙ ሌላ ወንድም እንዳላቸው ነው የተነገረው። እንግዲህ ለቤተሰቡ የቅርብ ቤተሰብ የአባት ጓደኛ እንደሆኑ የተነገሩት እንግዲህ በዕለተ ቅዳሜ አንዲት ሰራተኛ እንደተናገረች ነው ያሉት። የቤተሰቡ የቅርብ ጓደኛ ምግባቸውን ይዘው ኩክ አድርገው ነው የገቡት። እስከዛ እንግዲህ በሰላማዊ ሁኔታ ላይ እንደነበሩ ነው የተነገሩ። ወደ ክፍላቸው ነው የገቡት። ክፍላቸው ውስጥ የሌሊት ልብስ እንደለበሱ ሞተው መገኘታቸውን ነው የተናገሩ። አልጋ ላይ እንግዲህ ምንም አይነት እንቅስቃሴ አልነበረም ነው ያሉት እና ይህ እንግዲህ በተለይ በተለይ ደግሞ ልጆቼን ሊደርሱልኝ ነው ደረሱልኝ ላለ ቤተሰብ ምን አይነት ሀዘን ሊፈጠር እንደሚችል መገመት ያን ያህል የሚከብድ አይደለም። በጣም ነው የሚያስጠላው እና ከሁለቱ እህትማማቶች አንደኛዋ እንግዲህ ሀገር ቤት መታ ቆይታ እንደተመለሰች ነው የተነገረው። ሁለቱ ልጆች በትምህርታቸው ጎበዝ እንደሆኑ እና ሰቃይ ተማሪዎች እንደሆኑ ተነግሯል። ሀገር ቤት መጥተው ነበር። በኋላ ተመልሰው እንግዲህ ፕሪቶሪያ ውስጥ ይማሩ እንደነበረ ነው የተነገረው። ቤተሰቡ ሶስት ልጆች ነው ያላቸው። የመጨረሻው ልጅ ወንድ መሆኑ ነው የታወቀው። ሁለቱ ሟቾች ግን ተከታታዮች እንደሆኑም ተነግሯ። ዲቦራ እና ኦፕራ። ዲቦራ ትምህርት ላይ እንደነበረች ታውቋል። እዛ እንደቆየች ነው የተነገረው። ኦፕራ አገር ቤት ቆይታ እንደተመለሰች ነው ሰው የተናገሩት። የዛሬ ዓመት አካባቢ ዲቦራ የመጀመሪያ ዲግሪ ምዱቅ እንደሆነችም ታውቋል። በህግ የትምህርት መስክ ማለት ነው ስራ ጀምራ የግል ስራ ጀምራ እንደነበረ ነው የተናገረው። በጣም ጥሩ ሁኔታ ላይ እንደነበረች ግለሰቡ ተናግሯ እስከ ዕለተ ሞቷ ድረስ ኦንላይን ስትሰራ እንደነበርም ነው የተናገሩት። እና ሌላ ስራም አፕላይ አድርጋ አሜሪካ ካምፓኒ ሊቀጥራት ቀጥሯት ወደዛ ሽፍት ልታደርግ በዝግጅት ላይ እንደነበረችም ታውቋል። በመሀል ነው እንግዲህ ይሄ ነገር የተፈጸመው በጣም ኦፕራም እህቷም በጣም ከሰኞ ጀምሮ ማትሪክ ልትቀበል በዝግጅት ላይ እንደነበረች ነው፣ በዝግጅት ላይ እንደነበረች ታውቋል። በዝግጅት ላይ ሰኞ፣ ማክሰኞ እና ባለፈው ሳምንት ማትሪክ ልትፈተም በዝግጅት ላይ እንደነበረች ነው የተነገረው። እንግዲህ ህልማቸውን እውን ሳያደርጉ ነው እነዚህ ልጆች በልጅነታቸው መንገድ ላይ የቀሩት እና በጣም ነው በጣም የሚያሳዝነው። እንግዲህ በስደት ሀገር ልጅን ማሳደግ ምን ያህል ከባድ እንደሆነ ይታወቃል። በተለይ ደግሞ ልጆች ደረሱልኝ በቃ ሊያሳርፉ ነው ብሎ ወላጅ እየጠበቀ ባለበት ሰዓት እንዲህ አይነት አደጋ ሲፈጠር በቤተሰብ ላይ ብቻ ሳይሆን በሌላውም ህብረተሰብ ላይ ምን ያህል ተጽዕኖ ሊፈጠር እንደሚችል መገመት ያን ያህል ከባድ አይደለም። በዚህ አጋጣሚ እንግዲህ የዝግጅት ክፍላችን ለሟቾቹ ቤተሰቦች መጽናናትን ይመኛል ። እና በጣም አሳዛኝ ነው። ወደ ሌላው መርሃ ግብር ወይም ደግሞ ወደ ሌላው መረጃ ስንሄድ የምናገኘው እንግዲህ የታዋቂውን ማህበራዊ ሚዲያ ተጽዕኖ ፈጣሪ ሙሴ ሰለሞንን ጉዳይ ይሆናል። እንግዲህ በኢትዮጵያ የማህበራዊ ሚዲያ ገጾች ላይ በስፋት በሚሰራቸው ዜናዎች የሚታወቀው ቲክቶከር ሙሴ ሰለሞን መታሰሩ ተሰምቷል። እንግዲህ እስሩ ቀደም ያሉ መረጃዎች እንደሚያመለክቱት እስሩ የተረጋገጠ ነው፣ እውነት ነው። ታዋቂ ዩቲዩበር ታሰሩ ተረጋግጧል። ሆኖም ለምን እንደታሰረ እስካሁን ወይፋ የተገለጸ ነገር የለም ብለው ነበረ። አንዳንድ መረጃዎች ግን ያንን ተከትለው እንግዲህ ዘሀበሻ ከቅርብ ምንጮች አገኘውት ያለውን መረጃ ይፋ አድርጓል። በዚህም መሰረት እንግዲህ ዘሀበሻ ሀበሻ እንደዘገበው ሙሴ ሰለሞን በሕገወጥ የሰዎች ዝውውር እንደታሰረ ነው። እዛ ሀበሻ ይፋ ያደረገው ማለት ነው። በዛ ተጠርጥሮ በፖሊስ ቁጥጥር ስር ማሉና እንግዲህ የቤተሰብ ምንጮች ነግረውኛል ብሎ ነው እዛ ሀበሻ የተናገረው። እንግዲህ ተጠርጣሪው ከትናንት በስቲያ ማክሰኞ በቁጥጥር ስር ውሎ ረቡዕ ዕለት በፌደራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት እንደቀረበ ነው የተናገረው ዘሀበሻ። እንግዲህ በቁጥር ስር የዋለው ቅድም እንደነገርኳችሁ በህገወጥ የሰው ዝውውር ጠርጥሮት እንደሆነ ነው የተናገረው እና ተጨማሪ 14 የምርመራ ጊዜ እንደተጠየቀም ዘሀበሻ ገልጿል። እንግዲህ ፍርድ ቤቱ የፖሊስ ጥያቄን ተከትሎ የተጠየቀውን የምርመራ ጊዜ እንደፈቀደ ዘሀበሻ ዘግቧል። እንግዲህ የሙሴ ሰለሞን ስም ከጉዳዩ ጋር የተያዘው ከዚህ ቀደም በቲክቶክ ላይ እንግዲህ ሰዎችን ወደ ውጭ እንልካለን ለሚሉ ድርጅቶች ማስታወቂያ መስራቱ እንደሆነ ነው የተነገረ። በእሱ ማስታወቂያ መሰረት እንግዲህ ብዙዎች ታማኝነትን አግኝተው ብዙ ሺ ብሮችን ለድርጅቶቹ ከፍለው የነበረ ቢሆንም እንግዲህ ድርጅቶቹ ገንዘቡን ከፍለው ተሰውረዋል ነው የተባለው። በጣም የሚገርም ነው እና ለከፍተኛ ኪሳራ መዳረጋቸውም ሲነገር ሰምቷል። እንግዲህ ፖሊስ የጀመረው ምርመራ ሙሴ ሰለሞን ከእነዚህ ሰዎች ጋር ሊኖረው በሚችለው ግንኙነትና በማስታወቂያው አማካይነት በተፈጸመው ማጭበርበር በቁጥጥር ስር እንደወላለ ነው የተነገረው። እንደዚህ አይነት ነገሮች ከተጀመሩ እንግዲህ ሌሎችም በእንደዚህ አይነት ሁኔታ ማስታወቂያችን ሰርተው የብዙ ሰዎች ገንዘብ እንዲጭበረበር ያደረጉ ግለሰቦች እንዳሉ ተነግሯል። እንግዲህ በቀጣይ በእነሱ ላይ ምን ይሆናል የሚለውን ነገር በቀጣይ የምንመለከተው ነው የሚሆነው። ሌላው እንግዲህ የምንመለከተው ነገር ምንድን ነው? ታዳጊዋ ላይ አስገድዶ መድፈር የፈጸመው ግለሰብ በቁጥጥር ስር ውሏል ። ስርዓትም ተፈርዶበታል። ይህም በጣም አስቀያሚ ዜና ነው። በነገራችን ላይ የ16 ዓመቷን ተማሪ አስገዱ የደፈረው ግለሰብ በጽኑ ስርዓት መቀጣቱ ተነግሯል። እንግዲህ የጌሻ ወረዳ ፖሊስና ማህበረሰብ በጋራ ባደረጉ ጥረት ወንጀለኛው ለህግ እንደቀረበ ነው የተነገረው። ደቡብ ምዕራብ ኢትዮጵያ ህዝቦች ክልል ካፋ ዞን ጌሻ ወረዳ የየሪ ኪጭቲ ቀበሌ ተከሳሽ ፍቅሬ ተሾመ ሐምሌ 12 ቀን 2017 ዓመተ ምህረት ከቀኑ 11 ሰዓት ላይ 16 ዓመት እና የአስረኛ ክፍል ተማሪ የሆነችውን ወጣት እራሷን እንዳትከላከል በማድረግ በኃይል አስገድዶ መድፈሩ ነው የተረጋገጠው። ለዚህም ነው እንግዲህ ምን አይነት ዘመን ላይ ደርሰናል ስንል ሁሌም ምን ጭሆ የምንናገረው እና ድርጊቱ ከመቀነሱ ይልቅ እየጨመረ ነው የሄደው። እንግዲህ የህግ ክፍተት ይኖራል የብዙ ጊዜ የሚደጋገም የሚነገር ኮምፕሌን ቢሆንም የተለወጠ ነገር የለም። ይሄ ነገር አሁንም አልቆመም። ስለዚህ ሁሌም ጥቃት የሚደርስባቸው ሴት እህቶች በየጊዜው በየቦታው ላይ ይታያሉ ማለት ነው። በዚህ መሰረት እንግዲህ የጌሻ ወረዳ ፖሊስ ጥቆማ እንደደረሰው ወዲያውኑ ተጠርጣሪውን ቁጥጥር ስር በማድረግ ተጎጂዋን ወደ ሕክምና እንደወሰዷትም ነው የተነገረው። የታክቲክ ምርመራ ማስተባበሪያ ኃላፊ ረዳት ኢንስፔክተር ሸሪፍ አደም እንደተናገሩት ፖሊስ በሰውና በሕክምና ማስረጃ የተደገፈ ጠንካራ የምርመራ መዝገብ በማደራጀት ለወረዳ አቃቤ ሕግ እንደላከ ነው የተናገሩ። ፍርድ ቤቱ እንግዲህ ጥቅምት ሃያ ቀን 2018 ዓ ም በዋለው የወንጀል ችሎት ሌሎችን ያስጠነቅቃል፣ ወንጀል ፈጻሚን ያስተምራል በሚል መልእክት ተከሳሽ ፍቅሬት ተሾመ በስምንት ዓመት ጽኑ ስርዓት እንዲቀጣ ወስኗል። በሴቶችና ህፃናት ላይ የሚደርሱ ጥቃቶችን ለመከላከል የፖሊስና የመንግስት አካላት ጥረትን ከማህበረሰቡ ትብብር ጋር ለማጠናከር ወሳኝ መሆኑን ነው እንግዲህ የፖሊስ አዛዡ ሳጂን ሀብታሙ ወርቁ የተናገሩት ማለት ነው። በቀጠና የምንመለከተው መረጃ በጣም አሳዛኝ የሆነ መረጃ ነው። ከዚህ መረጃ ጋር በተያያዘ እንግዲህ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቋሚ ሲኖዶስ መግለጫ አውጥቷል። ምንድን ነው የሆነው? በኦሮሚያ ብሔራዊ ክልላዊ መንግስት በምስራቅ አርሲ ዞን አስተዳደር በጉና በመርቲ በሸርካና በሆሎንቆዊ ወረዳዎች ውስጥ በሚገኙ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታዮች ላይ ጥቅምት 14 ቀን ለ15 ቀን 2 ጥቅምት 14 እና 15 ቀን 2018 ዓ ም በጉናና መርቲ ወረዳዎች 17 ክርስቲያኖች ጥቅምት 17 ለ18 ቀን 2018 ዓ ም በሸርካ ወረዳ ሶስት ክርስቲያኖች ወይም ደግሞ ጥቅምት 18 ቀን 2018 ዓም በሆንቆሎ ዋቤ ወረዳ አምስት ክርስቲያኖች በድምሩ በጥቅምት ወር ብቻ 25 ኦርቶዶክሳያን ወገኖቻችን ሀገራችንና ምድራችን ብለው በሰላም በተኙበት በድንገት ማንነታቸው ባልታወቀ ታጣቂዎች በአሰቃቂ ሁኔታ እንደተገደሉና ግድያውም ከዕለት ወደ ዕለት እየተባባሰ መሆኑን የምስራቅ አረሲ ሀገረ ስብከት ጽሕፈት ቤት የላከውን ሪፖርት ቋሚ ሲኖዶሱ የተመለከተው በከባድና ጥልቅ የሐዘን ስሜት ነው። በመሆኑም በምስራቅ አረሲ ሀገረ ስብከት እንዲሁ አይነቱ አሰቃቂ ድርጊት ሲፈጸም የቆየው በተደጋጋሚ እንደመሆኑ መጠን እንዲህ አይነቱ አስነዋሪ ድርጊት በቅዱሳት መጻሕፍት ሆነ በሰው ልጅ ሰብአዊ መብት ፈጽሞ ተቀባይነት የሌለው በነጻነት የማምለክ ህገ መንግስታዊ መብትን የሚጋፋ፣ ተከባብሮና ተቻችሎ የመኖር መንፈሳዊ እሴቶቻችንን የሚያጠፋ፣ ክብረነክና ሊወገዝ የሚገባው ኢ ስነ ምግባራዊ ድርጊት በመሆኑ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቋሚ ሲኖዶስ በጽኑ አውግዞታል። በመሆኑም ጉዳዩ በቀጥታ የሚመለከታቸው መንግስታዊ አካላትም ይህን ኢሰብአዊ የሆነ ተግባር በጽኑ በማውገዝና በህገ መንግስቱ የተረጋገጠውን በህይወት የመኖር እና የእምነት ነፃነት መብትን እንዲያስከብሩልንና ይህን አስነዋሪ ድርጊት የፈጸሙትን ህገወጥ ግለሰቦች ለህግ ለማቅረብ የህግ የበላይነትን ከማረጋገጥ በተጨማሪም በቀጣይ እንዲህ አይነቱ ህገወጥ ተግባር እንዳይደገም አስፈላጊው የህግ ከለላ በመስጠት ኃላፊነታቸውን እንዲወጡ ቋሚ ሲኖዶሱ መንፈሳዊ ጥሪውን ያስተላልፋል። በመጨረሻም በደረሰው ጉዳት የተሰማንን ከፍተኛ ሀዘንን በድጋሚ እየገለጽን ለሟቾች ቤተሰቦች እና ለመላው ኢትዮጵያውያን መጽናናትን በመኘት በገፍ ህይወታቸውን ወገኖቻችንንም ላጡ ወገኖቻችንም እግዚአብሔር አምላክ እረፍተ ነፍስን እንዲያድልልን ቅዱስ ቤተክርስቲያን ትጸልያለች። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቋሚ ሲኖዶስ ጥቅምት ሃያ ቀን 2018 ዓ.ም። በጣም አሳዛኝ ነው። እንዲህ አይነት ነገሮች እንግዲህ መፈጸም ከጀመሩ ይህ የመጀመሪያው አይደለም፣ ብዙ ጊዜያቶች ተቆጥረዋል። ብዙ ጊዜ እንግዲህ ለእምነታቸው ሲሉ ብዙ ኢትዮጵያውያን ብዙ የኦርቶዶክስ ተዋህዶ እምነት ተከታዮች መስዋዕት ሰማዕት ሆነዋል። በጣም አሳዛኝ ነው። ይሄ ነገር መግለጫ በማውጣት ብቻ መቆም አለበት ብዬ አላስብም። እንደዚህ አይነት ሰዎች ለህግ እንዲቀርቡ በተለይ ደግሞ ሲንደሱም የሚመለከታቸው አካላትም የራሳቸውን ግፊትና ጥረት ማድረግ አለባቸው ብዬ አስባለሁ። በተለይ የእምነት አባቶች በዚህ ላይ በደምብ ሊሰሩ ይገባል። የሆነ ችግር በመጣ ቁጥር ብቻ ጥቁር ልበሱና ውጡ፣ ከኛ ጎን ተሰለፉ ማለት ሲሆን፣ ህዝበ ክርስቲያኑ ለእምነቱ ሲባል በዛ አይነት ሁኔታ መስዋዕት ሲሆን፣ ሰማዕት ሲሆን ዝም ብሎ መግለጫ ውቶ ብቻ መቀመጡ ትክክል ነው ብዬ በግሌ አላምንም። ከዚህ የበለጠ ርቀት ሊኬድ ይገባል ብዬ ነው እማምነው እና በጣም አሳዛኝ ነው። እንግዲህ ስለዚህ መቼ ነው የተዋህዶ ልጆች ሞት የሚያበቃው? የሁላችንም የገራ ጥያቄ ነው። በቀጣይነት የምንመለከት እንግዲህ አስር ዓመት ህፃን አሁንም እንግዲህ በህፃናት ላይ ከደረሰ ህገወጥ ተግባር ወይም ደግሞ መደፈር ጋር የተያዘ መረጃ ነው። የአስር ዓመት ህፃን የደፈረው ግለሰብ በ17 ዓመት ፅኑ እስራት ተቀጥቷል። ይሄ ደግሞ የወባ አሪ ወረዳ ፍጽፈት ቤት ለርሶ አሰቃቂ ወንጀል ከባድ ቅጣት መወሰኑን የሚያሳይ መረጃ ነው። የ10 አመት ህፃን ፍቅሬው ደፈርሻንን በአሪ ዞን ወባ አሪ ወረዳ አይዳመር ዙሪያ ቀበሌ ሽምር ልማት ቡድን እንግዲህ በቀን 29/1/2018 ዓ.ም ነው ህፃኗ ለሽንትጫ ጫካ በገባችበት ወቅት ተከሳሹ ተከታትሎ በመግባት እንዳትጫፏን በማፈን አስገድዶ መድፈሩን ነው ፖሊስ ባደረገው ምርመራ ማረጋገጡ የተነገረው። ፖሊስ በሰውና በሕክምና ማስረጃዎች የተደገፈ ጠንካራ የወንጀል ምርመራ ሪፖርት አደራይቶ ለአቃቤ ህግ ማቅረቡም ታውቋል። በቀን 19022018 ዓ ም በዋለው ችሎት ተከሳቹ እጁ ከተያዘበት ቀን ጀምሮ የሚታሰብ በ17 ዓመት ጽኑ እስራት እንዲቀጣ ፍርድ ቤቱ መወሰኑም ታውቋል። የወረዳው ፍትህ ጽህፈት ቤት ኃላፊ አቶ ሶፎኒያስ ኃይሌ ውሳኔው ተገቢ ከመሆኑ በላይ ተከሳሹን የሚያርም እንዲሁም ማህበረሰቡን የሚያስተምር መሆኑን ነው የተናገሩት። ማህበረሰቡ ከመሰል አሰቃቂ ወንጀሎች ራሱን ይጠብቅ እና ከጸጥታ አካላት ጋር ትብብር እንዲያደርግም እንግዲህ ማሳሰቢያ ሰጥተዋል። እንዳልኳችሁ እንግዲህ በዛሬው መረጃ እንኳን ሁለት የመደፈር መረጃዎችን ሆነ እናንተ ያቀረብኩት እነዚህ ለሚዲያ የቀረቡ ይፋ ያወጡ ናቸው ለሚዲያ ደግሞ ይፋ ያለወጡ ታፍነው የቀሩ ተመሳሳይ ድርጊቶች ሊኖሩ እንደሚችሉ ይገመታል። ስለዚህ ወደ የት እየሄደ ነው የሚለውን ነገር ሁሌ የተጋግመን እናንሳው እንጂ ለባት አላገኘም መፍትሄ አላገኘም። ስለዚህ ከዚህ የተሻለ የህግ ማዕቀፍ ከሌለ ይሄ ነገር ይቆማል ተብሎ እሚታሰብም አይደለም። በጣም አስቀያሚ በሆነ መንገድ ሕፃናቶች ሲደፈሩ ሌላም ጊዜ ልንሰማ ነው ማለት ነው። ሌላም ጊዜ ልንሰማ ነው ማለት ነው። እና እንዲህ አይነት ነገር ላይ ብዙ ጊዜ ሰዎች አስተያየት ሲሰጡ ይሰማል ይደመጣል። እና ነገር ግን ሁሌ ከወር ያለፈ ነገር አንመለከትም። እና ሌሎች ሀገሮችን ስንመለከት በተለይ አረብ ሀገራት ስፔሻሊ ደግሞ ሳውዲን እና መሰል ሀገራት ላይ እንኳን ሴት ልጅን የደፈረ ይቀርና ሴት ልጅን ቀና ብሎ ያየ ግለሰብ ሊደርስበት እንደሚችል ይታወቃል። ስለዚህ ይሄ ስለሚታወቅና እርምጃ በጣም ሲሪየስ ስለሆነ እንደዚህ አይነት ድርግት የሚፈጽም ሰው በጣም ሬር ነው። በጣም በጣም ወይ አገሩን ህግ ያላውቀ ወይም ደግሞ ለአገሩ እንግዲህ ያለው ነገር ከሆነ በስተቀር በጣም አስቸጋሪ ነው። ስለዚህ እንደዛ አይነት እርምጃዎችን ሲሪየስ በቃ ላንዴና ለመጨረሻ መጨረሻ ጊዜ የማያዳግም እርምጃ ወስዶ እንዲህ አይነት ነገር ማቆም እንደሚቻል ይታወቃል። ከሌሎች ሀገሮች ልምድም ማወቅ ይቻላል እና እንደዚህ አይነት እርምጃ መውሰድ የማይቻለው ለምንድን ነው እንደዚህ አይነት ህፃናቶችን አቢዩዝ የሚያደርጉ ህፃናቶችን አስገድደው የሚደፍሩት ላይ ልክ እንደሌሎቹ የሌሎችን ኮፒ ፔስት አድርጎ ማምጣት ባይቻል እንኳን ተመጣጣኝ የሆነ ከነዛ ጋር ተመጣጣኝ የሆነ በቃ ያንን መቀጫ ያየ ሰው ሁለተኛ ይህን ድርጊት እንዳይፈጽም የሚያደርግን ህግ ኢትዮጵያ ውስጥ መደንገግ ያልተቻለው ለምንድን ነው የሚል ጥያቄ ማንሳት ግድ ይላል ብዬ ነው የማስበው። ያ ካልሆነ ግን ወደፊትም እንግዲህ ሴቶች ልጆች ጥያቄ ምልክት ውስጥ ናቸው ማለት ነው። ጥያቄ ምልክት ውስጥ ናቸው። ስለዚህ በአፍ ብቻ በመፈክር ብቻ ወይም ደግሞ የሆነ ሞብ በማስነሳት ብቻ የሴት ልጆች ጥቃት ይቁም ብሎ እንደው ዝም ብሎ ለሾ ለመታየት ብቻ ወጥቶ ተመልሶ ቤት መግባት ችግሩ ዘላቂ መፍትሄ እንዲኖረው ያደርጋል ብዬ በግሌ አላምንም፣ አላስብም። እንደጠቀስኳቸው ሀገሮች ሴሪየስ የሆነ እርምጃ ኢትዮጵያ ውስጥም ሊወሰድ ይገባል። የግል እምነቴ ነው። በዚህ ላይ እንግዲህ እናንተም የራሳቸውን አስተያየት ልትሰጡበት ይገባል። እንግዲህ ለዛሬ ወደ እናንተ ያደረስኳቸው መረጃዎች የተከታተላችኋቸው ነበሩ። በቀጣይ በሌላ መረጃ የምንገናኝ ይሆናል። እስከዛው ግን በያላችሁበት ሰላም